ሐሰተኞች ነቢያት ይመጣሉ። አሁን ብትሰሙ በጣም ድንቅ ትላላችሁ። በስልክ ክርስቶስን የሚያናግሩ ሰዎች መጥተዋል። እንግዲህ እግዚአብሔር ያሳያችሁ። ለኢየሱስ ልደውልላችሁ ነው የሚሉ ነቢያትን የሚሉ መጥተዋል። ሄሎ ኢየሱስ በሉት እስኪ አይታችሁ እንደሆነ ማለት ደውለው ሄሎ ኢየሱስ የሚሉ ነቢያት ኢትዮጵያ ውስጥ አሉ። እንግዲህ እግዚአብሔር ያሳያችሁ። ከክርስቶስ ጋር ፎቶ ተነስቼ የሚሉም አሉ። ከክርስቶስ ጋር ዱላ ገጥማለሁ የሚሉም አሉ። ሄሎ ኢየሱስ የሰማ ነው አሁ የሰማ ነው ና ለምን ከተጻፈው ውጪ ያው አንተም ከተጻፈው ውጪ ሆነ፣ እኔን አላለቅም። እኔን ከተጻፈው ውጪ ከሆኑ እኔን እንዳትርቅ መጀመሪያ ሁሉን ቃሉን ጠብቅ፣ እንደ ቃሉ። እንደዚህ ያሉ የመጡበት ዘመን ነው። እንደዚህ ሲመጣ፣ እንደዚህ ያለ ነብይ ሲመጣ፣ እግር ተነስቶ ራስ ሲሆን ራስ እግር ሲሆን ያን ጊዜ ዘመኑ እንደደረሰ ወቁት አለ። ዛሬ ሁሉ መምህር ነው፣ ሁሉ ነቢይ ነው፣ ሁሉ አዋቂ ነው፣ ሁሉ ፈዋሽ ነው። የት ተማርክ የሚለው የለ፣ ማን አስተማርህ የሚለው የለ። ዝም ብሎ የሚከተል የዋ ህዝብ ስላለ በገፍ የሚያጨበጭፍ ህዝብ ስላለ ሁሉ ቅዱስ፣ ሁሉ ነቢይ፣ ሁሉ ባህታዊ ነው። ደብረ ዘይት አብዛኛውን የወይራ ዛፍ ስለሚበቅልበት በዚያ ነው። ደብር ማለት ተራራ፣ ዘይት ማለት ወይራ። እንኳን ለደብረ ዘይት በዓል በሰላም አደረሳችሁ ውድ ኦርቶዶክሳዊያን። ዛሬ ይዤላቸው የመጣሁት ትምህርት አባ ገብረ ኪዳን ደብረ ዘይትን በማስመልከት በዚህ ዘመን ያሉ ነቢያቶች እንዲሁም ደግሞ ስለ ዓለም ፍጻሜ ከተናገሩት እጅግ ድንቅ ስብከታቸው መካከል ነው። እጅግ እንደምትወዱት በጣም እርግጠኛ ነኝ። እንግዲህ ለሌሎችም የሚደርስ ዘንድ ለሁሉም ኦርቶዶክሳውያን ይደርስ ዘንድ እንዲሁም ደግሞ ለፕሮቴስታንቶች ለሌሎችም የሚደርስ ዘንድ ስብከቱን ላይክ በማድረግ ጀምሩ። ሁለት ሺህ ሦስት ሺህ ከዚያ በላይ ላይክ ሲኖር ብዙ ምዕመናን ይደርሳልና ላይክ በማድረግ ጀምሮ ቻናሉን ደግሞ ሰብስክራይብ ብታደርጉ ሰብስክራይብ ድንማታለት ለምንድን ነው የማታደርጉት? አሁኑ አርጉ። ደብረ ዘይትን በማስመልከት እንግዲህ የተዘጋጁ ሌሎችን ቪዲዮዎች አሉ። መምህር ዘበነ ለማ እንዲሁም መምህር ዘላለም ታየንም መጨረሻ ላይ ማስደምጣችሁ ይሆናል። እጅግ የምትወዱት ስብከት ነው በእርግጠኝነት። በመጀመሪያ ግን አባታችን አባ ገብረ ኪዳንን የምናዳምጥ ይሆናል። ወደ ስብከቱ። ደብረ ዘይት አብዛኛውን የወይራ ዛፍ ስለሚበቅልበት በዚያ ነው። ደብር ማለት ተራራ፣ ዘይት ማለት ወይራ፣ ደብረ ዘይት ማለት የወይራ ተራራ ማለት ነው። የወይራ የሀገራቸው ዘይት የእስራኤል ዘይት ይበላል። የእኛ ገር ወይራ አያፈራም። የእነሱ ሀገር ፍሬ ግን እኔም በአጋጣሚ አይቼዋለሁ እግዚአብሔር ፈቅዶ ሄጄ የኢየሩሳሌም ወይራው ፍሬው ይበላል። ያ ደግሞ ተጨምቆ ዘይት ሆኖ የወይራ ዘይት የሚባለው የሚገኝበት ልዩ ወይራ ነው። ያ ወይራ በበዛበት አካባቢ ክርስቶስ ዛሬ ተቀምጦ አስተማረ። ወይራ ጽኑ ነው። ጽናት ይኖራችሁ ማለቱ ነው። ከወይራ ዘይት ይገኛል። ዘይት የፍቅር ምሳሌ ነው። ፍቅር ይኖራችሁ ማለቱ ነው። እንደዚህ ሁሉ ክቡድ ሁኑ፣ ክቡዳን ህሊና ሁኑ፣ ብርቶች ሁኑ፣ ጽኑዋን ሁኑ ለማለት ነው። ዘይት መብራት ይሆናል፣ እናንተም ብሩህ ህሊና ይኖራችሁ፣ ጨለማን፣ የጨለማ ስራ ኃጢአትን አትውደዱ ማለቱ ነው። ዘይት ለመሥዋዕትነት ለቤተ ክርስቲያን ይቀርባል፣ እናንተም ሰውነታችሁን መሥዋዕት አድርጉት ለማለት በዚያ አካባቢ ተቀመጠ። በዚያ ሲቀርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ወቀርቡ አርዳዩ እንተባይቲቶም ደቀ መዛሙርቱ ቀረቡ ቀረቡና፣ እንዲህ አሉት ምን ትታምር በህልቀት ዓለም አንተ ትመጣለህ። ይህን ዓለም ለማሳለፍ ይህን ዓለም ለማሳለፍ ስትመጣ ምልክቱ ምንድን ነው? አንተ ስትመጣ ዓለም ሊያልፍ የመቃረቡ ምልክቱ ምንድን ነው ብለው ሐዋርያት ጌታን ጠየቁት። ጌታ ሊመጣ ሲል ምልክቱ ምንድን ነው? እቁያ ስህቱ ክሙ እንዳያሳስቷችሁ ተጠንቀቋል። እስመ ብዙሃን ይመጽው በስሜ እንዘይ ብሎ አነውቱ ክርስቶስ እኔ ክርስቶስ ነኝ እያሉ ብዙዎች በስሜ ይመጣሉ አለ። አንዱ ምልክት ሐሰተኛ ነብይ መብዛት ነው። ሐሰተኛ ነብይ፣ ሐሰተኛ መምህር፣ ሐሰተኛ ባይታዊ፣ ሐሰተኛ መነኩሴ ይመጣል ነው። እኔ ክርስቶስ ነኝ እያሉ ሁሉ ይመጣሉ ብሏል ጌታ። እኔ ክርስቶስ ነኝ እያሉ እንዘ ይገብሩ ታምራተው መንክራተ ታምራትን እያደረጉ መንክራትን እያደረጉ ድንቅ ድንቅ ታምር እያሉ ይመጣሉ። በዚህ እንዳትሳሳቱ ተጠንቀቁ። ሐሰተኛ ክርስቶስ፣ አሁን ቀጣይ ክርስቶስ ይመጣል። የውሸት ክርስቶስ ክርስቶስ ከድንግል እንደተወለደ ከድንግል ሴት ተወልጃለሁ የሚል ይመጣል። አሁን በእስራኤል ማለት ነው። ያ ሲመጣ ምን ያደርጋል መሰላችሁ? ያ ሲመጣ ፀሐይን በአንድ እጁ፣ ጨረቃን በአንድ እጁ ይዞ ነው የሚመጣ። በአንድ ቀን ዘር ዘርቶ፣ በአንድ ቀን አብቅሎ፣ በአንድ ቀን አጭዶ፣ በአንድ ቀን ወቅቶ፣ በአንድ ቀን ፈጭቶ፣ በአንድ ቀን ጋግሮ በሉን፣ የክርስቶስ ነኝ ጥገቡ የሚል ይመጣል። ያንን ብናይ እኛ ሃይማኖታችን አንክድም ተብሎ ቢጠየቅ በጣም አስቸጋሪ ነው እኔ አሁን እኔና እናንተን የዚህን ዘመን ክርስቲያን ወስጄ ከዚያ ዘመን ጋር ወስጄ ሳሳየው እውነት ግን እንደዚህ ያለ ሰው ቢመጣ ግን ይሄ ህዝብ ግን ይሰማና እልላለሁ አሁን አሁን አንድ ሰው ፀሐይን በእጁ ይዞ ቢመጣት ሰው ያ ሰውዬ ውሸት ነው ብድ ምን ትሉኛላችሁ እናንተ ያው ቀንተው አትሉኝም አባ ቀንቶ ነው ብላችሁ በድንጋይ ነበር የምትሉኝ እንደዚህ ያለ ሰው ቢመጣ ማለት ነው በስጢፋኖስ ዘመን ሰዎች ምን አደረጉ አሁን ህዝቡ እዚህ ውስጥ ያላችሁት ሰምታችሁ አክብራችሁ ጊዜያችሁን ፈሽታችሁ እያስቀደሳችሁ እየተማራችሁ ነው። ችግራችን ግን ምን መሰላችሁ? ሌላ ሰውም ሊወስዳችሁ ቢመጣ ደግሞ ፈቃደኞች መሆናችሁ ነው። ታምር የሚያደርግ ሰው። በእስጢፋኖስ ዘመን አንድ ጠንቋይ ነበረ እና ምን አደረገ? እኔ ታምር አደርጋለሁ የእስጢፋኖስ ሃይማኖት ውሸት ነዋል። ምን ታረጋለህ ሲባል በሬውን በጆሮው እፍ ሲለው በሬው ከሁለት ተሰነጠቀ። ከሁለት ሲሰነጠቅ፣ አሃ አምላክ ይሄ ነው ብለው ጠንቋዩን ተከተሉ ሰዎቹ። ከዚያ በኋላ ደግሞ ተመልከቱ፣ ቅዱስ እስጢፋኖስ ደግሞ በሬውን ከሞት አስነስቶ ጠንቋዩን እያባረር ካምጣው አለው። እያባረረ ሲያመጣው ደግሞ አይ አምላክ፣ የእስጢፋኖስ አምላክ ነው ብለው ደግሞ እንደገና ወደዚህ ተለወጡ ማለት ነው። ስለዚህ ታምራት ይደረጋል፣ ሐሰተኞች ነቢያት ይመጣሉ። አሁን ብትሰሙ በጣም ድንቅ ትላላችሁ። በስልክ ክርስቶስን የሚያናግሩ ሰዎች መጥተዋል። እንግዲህ እግዚአብሔር ያሳያችሁ። ለኢየሱስ ልደውልላችሁ ነው የሚሉ ነቢያት ነን የሚሉ መጥተዋል። አይታችሁ እንደሆነ ማለት ደውለው ሄሎ ኢየሱስ የሚሉ ነቢያት ኢትዮጵያ ውስጥ አሉ። እንግዲህ እግዚአብሔር ያሳያችሁ። ከክርስቶስ ጋር ፎቶ ተነስቼ የሚሉም አሉ። ከክርስቶስ ጋር ዱላ ገጥማለሁ የሚሉም አሉ። እንደዚህ ያሉ የመጡበት ዘመን ነው። እንደዚህ ሲመጣ፣ እንደዚህ ያለ ነቢይ ሲመጣ እግር ተነስቶ ራስ ሲሆን ራስ እግር ሲሆን፣ ያን ጊዜ ዘመኑ እንደደረሰ ወቁታል። ዛሬ ሁሉ መምህር ነው፣ ሁሉ ነቢይ ነው፣ ሁሉ አዋቂ ነው፣ ሁሉ ፈዋሽ ነው። የት ተማርክ የሚለው የለ፣ ማን አስተማረህ የሚለው የለ፣ ስንት ዓመት ጸለይክ የሚለው የለ፣ ስንት ዓመት ዋሻ ውስጥ ኖርክ የሚለው የለ፣ ስንት ዓመት ደከምክ የሚለው የለ፣ ክህነት ማን ሰጠህ የሚለው የለ፣ መምህሮቹ እነማን ናቸው የሚለው የለ ምን የለ ዝም ብሎ የሚከተል የዋህ ህዝብ ስላለ በገፍ የሚያጨበጭብ ህዝብ ስላለ፣ ሁሉ ቅዱስ፣ ሁሉ ነቢይ፣ ሁሉ ባህታዊ ሆኖ እንደዚህ ያለ ዘመን ሲመጣ ተጠንቀቁ፣ እንዳስቷችሁ፣ ተጠንቀቁ። እግዚአብሔር ከክፉ ነገር ይጠብቀን፣ ቃልዮት ያስተማልን ለአባታችን ለአባ ገብረ ኪዳን። በቀጣይ ደግሞ መምህር ዘበነ ለማና እንዲሁም መምህር ዘላለም ታዬ ስለ ደብረ ዘይት ያስተማሩትን ጋብዛችኋለሁ ወደ ቪዲዮ ደብረ ዘይት እንደምታስታውሱት በዚህ ሳምንት ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ዳግም መምጣት ለፍርድ እግዚአብሔር አምላክ ወደዚህ ምድር እንደሚወርድ በጎች ጻድቃንን በቀኙ ፍየል የተባሉ ኃጣንን በግራው ለማቆሙ ምሳሌ ነው። ይሄንንስ በፈውስ መነጽር ስንመለከተው እንዴት አድርገን ልንማርበት እንችላለን ካላችሁ ሰው ፈውስን ሊያገኝ የሚችለው ከደብረ ዘይት ሊማረው የሚችለው ትልቁም ነገር ደግሞ ቢኖር ምን መሰላችሁ ሰው በደብረ ዘይት ዕለት ላይ እንደምታውቁት ከእግዚአብሔር ፊት ቆሞ የሚጠየቀው ጥያቄ አለ አይደለ? የማቴዎስ ወንጌል ምዕራፍ 25 ከቁጥር 33 ጀምሮ ስናነብ ጻድቃንም ሆኖ ኃጣን ከእግዚአብሔር ፊት ቆሞ ይጠየቃሉ። ተርቤ አብልታችሁኛል ወይ፣ ተጠምቻ ጠጥታችሁኛል ወይ፣ ታርዣ ልብሳችሁኛል ወይ፣ እንግዳ ሆኜ ተቀብላችሁኛል ወይ፣ እስረኛ ሆኜ ጠይቃችሁኛል ወይ እያለ ይነግራቸዋል። እና ጻድቃንም ኃጣንም ይሄ ጥያቄ ከቀረበላቸው በኋላ ጻድቃን እንዲህ ብለው ይመልሳሉ። ልብ አርጋችሁ ስሙ። ጌታ ሆይ መቼ አግኝተንህ ተርበህ አበላንህ፣ ተጠምተህ አጠጣንህ፣ ታርዘህ አለበስንህ፣ እንግዳ ሆነህ ጎበኘንህ፣ እስረኛ ነ ጠየቅንህ ሲሉት እንዲህ ይላል፣ እውነት እውነት እላችኋለሁ ከነዚህ ከታናናሾች መካከል ለአንዱ ያረጋችሁት ለእኔ እንዳረጋችሁት ነው አለ። እየሰማችሁ ነው። ሰው ለመፈወስ የሚፈልግና ጤናውን ሊያገኝ የሚፈልግ ሰው ካለ እርሱ ባይታመም የታመመውን ሰው ግን ማስታመም መገደድ አለበት። እውነቴን እኮ ነው እምላችሁ። እኛ ጤናችን እንዳለን ሁሉ የጤና የሌላቸውን ሰዎች መጎብኘት ማየት ብቻ ሳይሆን ማስታመምም ጭምር፣ በነገራችን ላይ እንዳንታመም ሊያደርገንና ሊጠብቀን እንደሚችል ታውቃላችሁ። ትልቁ ክርስቲያኖች ሊፈሩት የሚገባው ሕመም የሥጋውን ሕመም አይደለም። ትልቁ ክርስቲያኖች ሊፈሩት የሚገባው ሕመም የነፍስ ሕመም ነው። ነፍስ ከምትታመምበት ሕመም ነፍስ ታማም ደግሞ ከጠናባት በሽታ ልታመልጥ የምችልበት ብቸኛው መንገድ የጽድቅ ስራ ነው። አለመታመም የምንፈልግ ከሆነ ክርስቲያኖች ጽድቅ መስራት አለብን። ጤነኛ ሆነን መኖር የምንፈልግ ከሆነ ጽድቅ መሥራት አለብን። እንደው እውነቴን እኮ ነው የምላችሁ። ለሌላው ርህራሄ ኖሮን መስጠት ባንችል፣ እንደው ለራሳችን እንኳን አስበን ጽድቅ መስራት ይክበደን። ለሰው እኮ የምትመጸውቱት ለራሳችሁም እኮ ጥሪት ለማካበት ነው። ለሰው እኮ የታረዘ የምታለብሱት ለራሳችሁ እኮ በሰማይ ሰማያዊ የሆነ የሰው እጅ ያልፈተለውን ብርሃናዊ የሆነ መጎናጸፊያ ለመጎናፀፍ እኮ ነው። እንደው ለሰው ባታዝኑ፣ እንዴት ለራሳችን ማዘን ይከብደናል? ሰው ከእግዚአብሔር ፈውስ የሚያገኘው ለሌላ ለታመመ ሰው ማዘን ሲችል ነው። ከደብረ ዘይት የምንማረው ቁም ነገር ይህ ነው። ደብረ ዘይት ማለት ምን ማለት ነው? ይህ ሳምንት ደብረ ዘይት ተብሎ ይሰየማል። ደብር ተራራ ነው። ዘይት ደግሞ የዘይት ዛፍ ያለበት ነው። ይህ ደብረ ዘይት እድሜያቸው እጅግ የረዘሙ ዛፎች አሉበት። ዛሬ ድረስ እድሜያቸው ሶስት ሺህ ዓመት የሞላ የወይራ ዛፎች በዚህ በደብረ ዘይት ተራራ ይገኛሉ። ዋናው ስለ ተራራው አይደለም። በዚህ ተራራ ላይ እግዚአብሔር ምን ሰራ? ዛሬስ እኛ በዚህ ቀን በእኩለ ጾም አጋማሽ ምን እናስባለን? ደብረ ዘይት በደብረ ዘይት ጌታ ምን አደረገ? ማቴዎስ ወንጌል ምዕራፍ 24 ላይ ስለ ፍጻሜው ሰዓት ተናገረ፣ የመምጣቱን ምልክት ነገረ። ምን ያህል እንሆ ዘመን ይሄ ምድር እንሆ እግዚአብሔርን ሳያምን እንደሚኖርና እንደገና ፍጻሜ ላይ ጌታ በክብር በደመና በመላእክት ታጅቦ እንደሚመጣና በዚህ ምድር ላይ ፍርድ እንደሚሰጥ ደቀ መዛሙርቱ ለብቻው በደብረ ዘይት ተራራ ጠየቁት ይላል። ዛሬ ይህን የኩለ ጾም አጋማሽ ደብረ ዘይት ብለን የጌታን አመጣጥ የምናስብበት ነው። በዚህ ቀን ቅዱስ ዳዊት በመዝሙር 49 ምን ብሎ ይናገራል አምላከ አማልክት እግዚአብሔር ነበበ ወፀው አለ ምድር ይላል የአማልክት አምላክ እግዚአብሔር ተናገረ እነሆ ምድርንም ጠራት ይላል እግዚአብሔር እሰጋደ ይመጽ እግዚአብሔር ግልጾ ይመጣል ወአምላክንህ ይ ያረም ዝም አይልም አለ ያኔ እንደመጣ እንደተተፋበት ያኔ መጥቶ እንደተቀለደበት ያኔ መጥቶ እንደተሰቀለ ያኔ መጥቶ ልብሱ እንደገፈፉት ያኔ መጥቶ ተጠማው ቢልሃሞትና ከርቤ እንደሰጡት ያኔ ሾካክሊል እንደደፉበት ያኔ እጆቹ እንደ ያኔ እግሮቹን እንደቸነከሩ፣ ያኔ ጎኑን እንደወጉት፣ አሁን ግን ዝም እንዳለ ያኔ። አሁን ግን ዝም አይልም። ዮሐንስ አፈወርቅ እንዲህ አለ፣ ምን አይነት ትዕግስት ነው ቀንድያን ለማይዋጋ በግ? ምን አይነት ትዕግስት ነው በሸላቾቹ ፊት ዝም የሚል አለ። ነቢዩ ኢሳያስም ተነበየ እንዲህም ብሎ ተናገረ በትንቢቱ ምዕራፍ 53 ላይ፣ ከትውልዱ ማን ያስተዋለው እንደ ተቀሰፈ ቆጠር ነው፣ እኛ ግን አላወቅነውም። እሱ ግን ስለ ሁላችን መተላለፍ ቆሰለ፣ እኛ ተቀበዝብዘን ነበር በሱ መገረፍ በሱ ቁስልኛ ተፈወስን። ይሄን ግን ከትውልዱ ማና አስተዋለ እያለ ተናገረ። አዎ እርሱ በቀራንዮ አደባባይ የተሰቀለው የአማልክት አምላክ እግዚአብሔር ኢየሱስ ክርስቶስ ነበረ። እሱ እነሆ ያኔ ዝም እንዳለ አለ አሁን ሲናገር ዳዊት ወአምላክ ነህ ያረም ዝም አይልም። ለፍርድ ይመጣል። ዝም አይልም ማለት ምን ማለት ነው? ጻድቃንን በቀኙ ኃጥአንን በግራ ያቆምና ዝም አይልም። በቀኛሉትና እናንተ አባቴ ብሩካን ይላል ኑ ንዑ ሃቤ ብሩካኑ ለአቡየ በግራ ያሉትን ይላል ሁሩ እምኔ፣ ከኔ ወግዱ ይላቸዋል። ዝም አይልም። ደብረ ዘይት የጌታን መምጣት የምናስብበት ይህ የጾሙ እኩሌታ ነው። የጾሙ አጋማሽ ነው። ይህ ሰዓት በደብረ ዘይት ተራራ ጌታ የተናገረው የሚፈጸምበት ነው። ዛሬ ምድራችን ረክሳለች፣ ምድራችን ቆሽሻለች፣ ምድራችን አድፋለች። በዚህ ሰዓት ዮሐንስ በራእዩ ይገልጸዋል። ያኔ በዳንኤል የመጽሐፉን ቃል ትንቢቱን ዝጋው አትመው ያለውን ለዮሐንስ ደግሞ ለባለ ራእዩ ምን ይለዋል? የዘመኑ ፍጻሜ ደርሷልና መጽሐፉን ግለጠው፣ የሚቀደስ ይቀደስ፣ የሚቆሽሽ ይቆሽሽ፣ የሚነፃ ይንፃ፣ የሚያድፍም ይደፍ ይለዋል። ይህ ሰዓት አባቶቻችን ስምንተኛው ሺ ብለው ያስቀመጡት ሰዓት ነው። ስንቶቻችሁ ዛሬ ከእግዚአብሔር ጋር ናችሁ? ስንቶቻችሁ በዓለም አስተሳሰብ ተወስዳችኋል? ዛሬ ዓለማችን ረክሳለች። የሰዶም ድፍረት፣ የገሞራ ኃጢአት፣ የጊቢያ ኃጢአት ምድራችንን አርክሷታል። በዚህ ሰዓት ማን ነው የእግዚአብሔር ሰው? በዚህ ሰዓት ማን የቆመለት? በዚህ ሰዓት ማን ነው ጌታ ሲመጣ እንሆ እጆቹን ዘርግቶ በክብር ሊቆም የሚችል ማን ነው? ዛሬ በዚህ ሰዓት ከእግዚአብሔር ጋር የተገናኘ ወገኖቼ፣ በጾም እንገናኘው፣ ወገኖቼ፣ በጸሎት እንገናኝ፣ ወገኖቼ፣ በምጽዋት እንገናኝ፣ ወገኖቼ፣ በስግደት እንገናኝ ያለቀ ዘመን ላይ ያለ ነው። ምድራችን ፈጽማ አርጅታለች፣ ወደ ምጽአትም ፈጥናለች። በዚህ ጊዜ ውስጥ ልንድን የምንችለው ይችላል እግዚአብሔርን አምነን በአንዲት እምነት ስንጸና ብቻ ነው። ደብረ ዘይትን በማስመልከት ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስላሉ። እንግዲህ ትምህርት እንዳገኛችሁበት ተስፋ አለኝ። እንግዲህ እናንተም ይህንን ቪዲዮ ይሄንን ትምህርት ለሌሎች ይደርስ ዘንድ ሼር አድርጉት፣ በፌስቡክ በማህበራዊ ድረ ገጾች ሁሉ፣ እንዲሁም በቀጣይ ቪዲዮዎች ደግሞ እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ ዘንድ በድጋሚ እጠይቃለሁ። ደብረዘይት ላይ ደርሰናል። አብይ ጾም እንግዲህ አምስተኛው ሳምንት፣ በቀጣይ የሚቀሩት ጥቂት ሳምንታት ናቸው። ከዛም ሰሞን ሕማማት ይኖራል። በእነዚህ ሁሉ እንግዲህ ምርጥ ምርጥ የተባሉ ስብከቶችን አብይ ጾምን የተመለከቱ ስብከቶችን በዚህ ቻናል ላይ የምለቅላችሁ ይሆናል። ስለዚህ ሰብስክራይብ ታደርጉ የምትጠቀሙበት ይሆናል። እዚህ ናታን ሚዲያ ላይ ገብታችሁ ፕሌይሊስት የሚል አለ። እሱ ላይ ገብታችሁ ዲያቆን ሄኖክ ኃይሌ መጋቢ ሐዲስ እሸቱ አለማየሁ መምህር ዲያቆን ሄኖክ ኃይሌ ያስተማረው ኒቆዲሞስ ክርስቶስና ኒቆዲሞስ እያለ ያስተማረው አንድ ስብከት አለ። እሱን ደግሞ ታዳመጡ ዘንድ ደግሞ ልጋብዛችሁ እወዳለሁ። በቀጣይ በሌሎች ቪዲዮ እንገናኛለን። መልካም ፆም፣ መልካም ጊዜ ባታችን በልጅና